መሐመድ ኢመር አሊ በአማራ ክልል የደሴ ከተማ ነዋሪ ነው። ወላጅ አባቱ ከትምህርቱ ጎን ለጎን ዶሮዎችን እንዲያረባ አድርገዋል። አባቱ ያስጀመሩት ይህ ስራ ቀስ በቀስ እያደገ ሲመጣም ከከተማ አስተዳደሩ ድጋፍ አስገኝቷል። አባቴ ሌላ ስራ ምናምን ይሰራ ነበረ። እኔ በዛ ሰዓት ተማሪ ነበርኩኝ። ከትምህርት ሰዓት ውጭ ሌላ ትርፍ ስራ ምናምን የለኝ ነበር። ከዛ አባቴ ልጅም ስራ መስራት አለበት በማለት ይህን ዶሮ እርባታ ለእኔ የጀመረልኝ ስራውም ማለት ነው። ይህን ስራ ጀመረ። እህቴም ነበረች። ለሁለታችን ጀመረልን። እየተጋገዛችሁ ስሩ ምናምን አለን። እየተጋገዝን በትንሽ ዶሮ ነበር የተነሳ ነው። ከዛ በዛ እያደግን አልሐምዱሊላ ከሁለት መቶ አምስት መቶ እስከ አንድ ሺ ምናምን እየገባን እያደግን ስንሄድ ሰዎችን ማበዛን በማህበር አደረግ ነው። እና እንትን ይሄ ንግድ ፍቃድ አወጣን። በልጄ ስም ነው በሙሐመድ ስም ነው እርባታው። ይህንን ስራ ከጀመር ሶስት ዓመት ይሆንናል። ልጁ ጋር ከኛ መስራት ከጀመረ ማለት ነው። እየስራን እያየው ለክፍለ ከተማም ለቀበሌም ችግራችን ያውቁ ነበረ ቦታን የሰጠን ጠይቀን ነበረ። ያው በተስፋ ስንጠብቅ ቆይተን ገራዶ ሼድ እየተሰራ ነው የሚባል ወሬ የሰማን። ከዛ ክፍለ ከተማው በዛም በዚህም ብሎ ይህንን ቦታ እንድናገኝ አድርጎናል ማለት ነው። የከተማ አስተዳደሩ በተለይ ጥቃቅንና አነስተኛ ኢንተርፕራይዞች እንዲደራጁ በማድረግ የመስሪያ ቦታ ሼድ በመስጠት ለዜጎች የስራ ዕድል እየተፈጠረ ነው። አሁን መንግስት ይህን ስላዘጋጀልን እየሰራ ነው ያለ ነው። ሌላ ስራ የለንም ነበር። መንግስት ድጋፍ በማድረጉም ብዙ ደረጃ ደርሰናል። ያው ለወደፊቱም ብዙ ነው እናቅዳለን ብለን አስበናል። ስራ አልነበረንም። አሁን መንግስት ስልጠና ሰጥቶ አደራጅቶ ይህን ሸድ ሰጥቶን አለ። እኛም ደግሞ ጠንክረን እየሰራን ነው። ላስና የተደራጀ ነው። አንድ ሺ ሰባት መቶ ዶሮ ናቸው። አሁን እየመገብንና እያሳደግን ነው፣ እየተንከባከብን። ከተወሰነ ጊዜ በኋላ ውጤት ይሰጣሉ ብለን እናስባለን። እየጠበቀን ነው። ከእኔም አልፎ ሌሎችም ሰዎች አስገብተን ማለት ነው። ሌሎችም ሰዎች በማስገባት ስራውን አሰፋ ነው። ከዛ በኋላ በአንድ በማህበር ሁነን መስራት ጀመርም ማለት ነው። አባቴም ከጎን ሆኖ ያግዘኛል። ማህበሩ ብዛት አምስት ነን። እንደገና ደሞ ሰራተኛ ደሞ ሁለት ሰራተኛ ተቀጣሪ አሉ። ጠቃላ ሰባት ነን ወደዚህ ቦታ የመጣ ነው። ያው ይሄ ቡሸድ አሁን አዲስ ነው የተሰጠን። ያን ዲቀንጫጩት ነው ያስገባ ነው። በዚህ ጠቃላ ግቢው ውስጥ ስድስት ኢንተርፕራይዝ ነው ያለው። ለስድስታችንም ለእያንዳንዳችን አንዳንድ ሺህ ሰባት መቶ ዶሮ ነው ያስገባ ነው ማለት ነው። እነዚህ በማህበር ተደራጅተው በዶሮ እርባታ የተሰማሩ የደሴ ከተማ ነዋሪዎች ከመንግስት የተረከቧቸው ዶሮዎች እንቁላል መጣል ሲጀምሩ በተጠቃሚ ዘንድ ያለውን ፍላጎት ለማሟላት በተመጣጣኝ ዋጋ ያቀርባሉ። የዶሮ ስራ አድካሚ ነው፣ ቢሆንም ግን በተቻለን አቅም እየሰራን ነው። መንግስት በተቻለ አቅም ድጋፍ እያደረገልን ነው። እኛም ደግሞ ለህብረተሰቡ እንቁላሉንም ዶሮንም በተመጣጠነ ዋጋ ለማዘጋጀት ዝግጁ ላይ ነን። ደሴ ከተማን ህዝብ ወይም ለሌሎች ሀገር አቅርቦታችን እያሰፋን ለመስራት እቅዳለን። ከአራት ከአምስት ወር በኋላ ነው አሁን እነዚህ እልባት የሚሰጡት። አሁን ገና እያያቸው ነው ማደግ ላይ ነው ያሉት በቅርቡ ግንባታው የተጠናቀቀው የገራዶ የዶሮ እርባታ ክላስተር ሼድ በዶሮ እርባታ ለተደራጁ ኢንተርፕራይዞች የተላለፈ ነው ኢንተርፕራይዞቹ ምቹ የመስሪያ ቦታ እንዲኖራቸው ከማድረግ ባለፈ ዶሮና የዶሮ ተዋጽኦችን በስፋት ለገበያ ለማቅረብ ይረዳል በ65 ሚሊየን ብር ተገንብቶ ተጠናቆ በአሁኑ ሰዓት ከ10 ሺህ በላይ ዶሮዎች ገብተው ወጣቶች ስራ እድል ተፈጥሮላቸው በስራ ላይ ይገኛል ማለት ነው። የደሴ ከተማ አስተዳደር የተለያዩ የምግብ ፍጆታዎችን በተመጣጣኝ ዋጋ ለማህበረሰቡ ለማቅረብ ከሚመለከታቸው ጋር በቅንጅት እየሰራ ነው።